አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ እንደምን አላችሁልኝ? ውድ ተመልካቾቼ፣ ዛሬ ደግሞ መርሳ አባ ግትይን አዲስ ውበቷን አብረን እንመለከታለን። እንግዲህ እንደምትመለከቱት መርሳ አባ ግትይ ኮሪደር ልማት፣ እንግዲህ ከተማዋ እንደምትመለከቱት እያማረው ባት ነው። እስኪ ሁላችሁም ቪዲዮውን ላይክ ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ሁላችሁም ማለት ነው። እንግዲህ እንደምትመለከቱት ማለት ነው። አገራችሁ አገራችን ማለቴ እንደዚህ ሆናለች ማለት ነው። አምሮባታል ያው እንግዲህ ከጎንና ከጎን ያሉት ከተማውን አስፓልቱ ዳርዳር ላይ አብዛኛዎቹ ፈርሰዋል እና እንግዲህ ሙሉ አስፓልቱ ከሸል እስከ ግብርና ያለው ማለት ነው። በጣም ይሳፋል። ወደፊት እንሻላህ ከተሰራ በኋላ ደግሞ ያለውን ነገር ማሳያችው ነው የሚሆነው እና ውድ ተመልካቾቼ ቀጣይ ማንን ላሳያችሁ፣ እንደምትመለከቱት አቤ ተራራ ሸላ አካባቢ ይህን ቦታ እንግዲህ ይህን ይመስላል። እና ውድላችሁን ቪዲዮን ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትራሱ፣ ኮሜንትም አድርጉ እና ይሄን ይመስላል። ሀሳብ አስተያየታችሁን አስቀምጡ እና እንደምትመለከቱኝ እንግዲህ ሁላችሁም ማለት ነው ይህን ትመስላለች እንግዲህ ካሁን ላይ ያላት ውበት መርሳ አባ ግትዬ ለምለሚቱ እና ይህን ይመስላል ውዶች፣ እንግዲህ ሁላችሁም ቪሮን ላይክ ላይክ በማድረግ አብራችሁኝ ቆዩ። እና ማንኛውም የቤት ሽያጭ፣ የቦታ ሽያጭ፣ ማንኛውም አይነት ሰርፕራይዝ የሀበሻ የራያ ቀሚስ ሴት ለወንድ፣ ለሕፃን ሽፎኖች ለምትፈልጉ ከኛ ጋር አለ። መርሳ አባገትዬ ወሎ ማንኛውም ቦታ ባህራ፣ ባህሮ፣ መርሳ፣ መሃል አምባ፣ ጊራና፣ ውርጌሳ፣ ሀይቅ፣ ደሴ፣ ኮምቦልቻ፣ ኬሚሴ፣ ከላላ፣ አቃስታ፣ ደቡብ ወሎ ማንኛውም ቦታ እናደርሳለን። ሁላችሁም የደወላችሁ በ0922357259 ላይ አናግሩኝ። በታማኝነት የአባቶች ጋቢ፣ ማንኛውም የህፃናት ልብስ ፈለጋችሁትን ሰርፕራይዝ ለምፈልጉት ሰውዬ በታማኝነት ሰርፕራይዝ አደርጋለሁኝ አደርሳለሁኝ። ስለዚህ ሁላችሁም አናግሩኝ። እስከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትራሱ፣ ኮሜንትም አድርጉ እና ይሄን ይመስላል ሀሳብ አስተያየታችሁን አስቀምጡ። እና እንደምትመለከተኝ እንግዲህ ሁላችሁም ማለት ነው፣ ይህን ትመስላለች እንግዲህ ካሁን ላይ ያላት ውበት መርሳ አባግትዬ ለምለሚቱ። እና ይህን ይመስላል ውዶች፣ እንግዲህ ሁላችሁም ቢሮን ላይክ ላይክ በማድረግ አብራችሁኝ ቆዩ እና ማንኛውም የቤት ሽያጭ፣ የቦታ ሽያጭ፣ ማንኛውም አይነት ሰርፕራይዝ፣ የሀበሻ የራያ ቀሚስ ለሴት ለሆን ለህፃን፣ ሽፎኖች ለምትፈልጉ ከኛ ጋር አለ። መርሳ አባ ገትዬ፣ ወሎ፣ ማንኛውም ቦታ ባህራ፣ ባህሮ፣ መርሳ፣ መሃላምባ፣ ጊራና፣ ውርጌሳ፣ ሀይቅ፣ ደሴ፣ ኮምቦልቻ፣ ኬሚሴ ከላላ አቃስታ ደቡብ ወሎ ማንኛውም ቦታ እናደርሳለን። ሁላችሁም የደወላችሁ በ0922375529 ላይ አናግሩኝ። በታማኝነት የአባቶች ጋቢ፣ ማንኛውም የህፃናት ልብስ ፍለጋችሁትን ሰርፕራይዝ ለምፈልጉ ሰውዬ በታማኝነት ሰርፕራይዝ አደርጋለሁኝ አደርሳለሁኝ። ስለዚህ ሁላችሁም አናግሩኝ።